ሀና እንግዲህ ያላሰበችው ችግር እየገጠማት ነው። ይኸውን በሕይወቷ ጉዳይ ነው። እንግዲህ አባት እድሜ እየ በሽታ እየጋዜ ጉዳይ ነው እና አንቺ ከአንድ ወደ ሁለት መሸጋገር አለብሽ፣ አንድ የትዳር አጋር መያዝ አለብሽ እያሉ በሚጠይቋት ሰዓት እሷ ደግሞ በፍጹም አባቴ አንተን ታስረሳኛለህ እና እኔ አልዝም እኔ አንተ ነህ ምንጊዜም አባቴ ስላለች እሳቸው ደግሞ ከኤልያስ ጋራ ምን አይነት ግንኙነት አለች? እስኪ ከሱ ጋራ ግንኙነት አድርጊና የትዳር አጋር ፍጠሪ ሲሏት በዚህ መካከል ደግሞ አሲል በጣም በሀና ፍቅር ተወርቋል፣ ማለት ነው ሀናን ለማገኘት እየሄደ እየተመላለሰ፣ እንዲሁም ደግሞ ጓደኞቹ እኛን ጥሎ የሚያስከዳ ነገር ምን አገኘ? እንዴት እኛን ተወነ? ይሄ ነገርማ አንድ ነገር መሆን አለበት። ለምንስ የምንሰራውን ስራ አቆመ? እያሉ እንደዚህ ሲሉት እንግዲህ ሲከታተሉት እሱም አስር ጊዜ ከነሀና ቤት በመመላለስ አባትየውንም ሲጠይቁ አንተ ደግሞ ምን ሰርተ ልታበላት ነው ስራ እኮ የአንተ ስራ ተገቢ አይደለም እያሉት ነበረ። ሆኖም ግን እሱ በፍጹም ተሻፊ ያለው የንቱ ምክር ለእኔ ጠቅሞኛል። እኔ ለእሷ የምገባ ነው። እንደውም እስኪ እንደው የደሴና ፈር በጥብቸ ልጠጣው እንደነሱ ባምር። ይችን የመሰለ የወሎ ቆንጆ እንዴት ነው ከኔ የምታልፈው? እያለ እሱም እንግዲህ እያለ ነው። እሷ ደግሞ በፍጹም ልቧ እየታገዛቸው አይደለም ለነሱ። እንግዲህ እስኪ አብረን እያየነው እስከ መጨረሻ እናያለን። አሰላሙ አሌይኩም ወራህመቱላ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለው። ሰላማችሁ በያላችሁበት ብዝዝት ይበልልኝ ማለት ነው። እና እንግዲህ አባቷ የነበራቸውን ትዳር እንድትመሰርት እኔ አንቺን እንጀራ እናት ሚስት አግባ እና ሴት ልጅ አምጣሌ ስትይኝ እኮ ልጅ ማምጣት ሚስት ማምጣት ጠፍቶኝ አልነበረም፣ በእንጀራ እናት ትጎጃለሽ ብዬ ነው። አንተ ምን ዛሬ አባ አንተን ትዳር መስልቼ ትዳር ሲይዝ አንተም በእኔ ባል ቦታ ላይ ካላገኘህ ይሰማኛል ትላቸዋለች። ከዛ በኋላ ሲያቆጫ አድርገው ያወሯታል። እኔ ከፒያሳ እስከ መናኸሪያ እስከ ቤተ መንግስት ድረስ ሁሉም ሰው እና የምወድ አባዬ አለችው። ቆይ ይህን ያክል ለምንድን ነው የሚፈሩ? አንድ ነገር አሸብር የተባለበት ምክንያት እንግዲህ ለምንድን ነው አባዬ? አንድ ጊዜ እኮ አሸብር ትባል ነበረ። አሸብር የተባልክበት ምክንያት ምንድን ነው ስትላቸው የሚሰጧት ማብራሪያ ነው። እኔ አንድ ሰው አንድ ነገር ሆኖ ካገኘው አንስቼ ነው ማፈርጠው በጣም በእኔ ደስ ያላለኝ ሰውዬ አይቼ መታለሁ። እና ገና ስመጣ መጥ አሸብር እያሉ በዚህ ምክንያት አሸብራል። እና አንበረክካቸዋለሁ። ና አባ አንበረከክም ቢልህስ? ካላንበረከከ በካልቾ ብዬ መተዋለሁ። ኛ በግዱ ይንበረከካታል። የእኔ አባት እኮ ጀግናነህ አለች አዲስ አበባን በዚህ በፊት አታውቃትም አለችው። አይ ግን እንደ ወትሮ አዲስ አበባን ወትሮም አልወዳትም አሉ ግዴታ ካልሆነብኝ በቀር እኔ አዲስ አበባ አለ ስራ እንኳ ብመጣ የመጣሁበትን ስራን ጨርሼ ቶሎ ነበር የምመለሰው አሏት። እንዴ ቆይ ለምንድን ነው ታዲያ ስም ከአሸብር ወደ ኖላዊ የተቀየረበት ምክንያት ምንድን ነው አሏት? አንቺን አግኝቼሽ ከአክሱም ወደ ደሴ ይዤሽ መጣሁኝ። በኋላም አንድ ራሴን ለመቀየር ስል አንድ ቄስ አገኘሁኝ የአንቺ አባት ማንነቴን መቀየር አለብኝ ብዬ ወሰንኩኝ። ስታገል ስታገል በዛ ምክንያት አሸብር ውስጥ የነበረው ማንነቴን መጥፎ ስራዬን ሁሉ በሄድኩበት የሚያስወቅሰኝን ሰላም ነሳኝ። በዚህ ምክንያት ከዚያ ቁጭ ብዬ አሰብኩ። ምን አሰብኩኝ? ሲጨንቀኝ የማማክራቸው አንድ ቄስ ነበሩና ወደ እሳቸው መልካም ቄስ ሄድኩኝ አሉ። እሺ ከዛስ? ነፍሳቸውን ይማረውና ስለአንቺ ስነግራቸው በጣም ተገረሙና ሚስት ጥላህ ብትሄድ እኮ ፈጣሪ ይች ልጅ ሰጥቶሃል። ስለዚህ ይች ልጅ ተንከባከባት አሉኝ አሉ። ስለአንቺ ስነግራቸው በጣም አዘኑና እራስህን ጠብቅ፣ ለዚችም ልጅ እረኛ ሁን አሉኝ። አሁንም ሚስትህ ጥላ ብትሄድ ይቺ ልጅ ሰጥቶህ ነው፣ ይጠብ ትጠብቀሃለች ይቺ ልጅ አሉ። ከዛ መልካም መሆን አለብኝ ብዬ ወሰንኩኝ። እና ኖላዊ ማለት መልካም እረኛ ማለት ነው ስትለኝ ነበረው፣ ለዚህ ነው አለች ሀናዬ። አዎ ከዛ በኋላ ኖላዊ ብያሃለሁ አሎ አሉኝ፣ የልጅቱ እረኛ። አሸብር የሚባለው ስም ይቀየር ብለው ወሰኑልኝ። ደስ በጣም ይገርማል አለች። ምን አይነት ሰው ቢሆኑ ነው አለች? ከምነግርሽ በላይ በጣም ጥሩ ሰው ናቸው ሰውየው አሏት። ከዛም ግን ማን ዋጋ አለው ሞት ቀደመኝ አሉ። እራሴን ለመለወጥ ስል ሞት ቀደመኝ አሉ። መለወጤን ሳያውቁ ቄሱ አረፉ አሏት። በኋላም እኔም አሸብር የሚባለውን ስሜ እና ባሸብር ውስጥ ያለውን ማንነቴን ያንን አሸብርን ገደልኩና ቸር ጠባቂ ለመሆን ወሰንኩኝ። ሀኒዬ እኔ ግን በጣም እድለኛ ነኝ፣ አባ አንተን የሰጠኝ ጌታ ፈጣሪ የተመሰገነ ይሁን እያለች ትላለች። እኔ ነኝ እንጂ እድለኛ ይላሉ። አሁን በሙዙም ብና ጨምሪ አሏት። ብያንቺ አሏት። እኔ እንኳ በቃኝ አለች አሉ እሳቸው። ከዛ እንግዲህ ይህን ሙዝ በላሉና እየተሳሳቁ ቀጠሉ ወሬያቸውን። ምላሴም እንግዲህ ምንድን ነው ጓደኝነታችንን ስራውንም ከኛ ጋር ትተኸዋል፣ ካልነገርከኝ ዛሬ በፍጹም አልተውህም ሲለው፣ ይህ ለፈኝ ባክህ አታስቸግረኝ ቢለውም፣ አቦ የሰውን ለመርዳት ነው ያደረኩት ነገር ባክህ ሲለውም፣ አልተረዳውም። ሂርዬ መስሜያ ጥጥ ነው አለው። ትነግረኛለህ ትነግረኛለህ፣ አልሰማህም አለው። አዎ ፎንቃ ምናምን እኮ ይዞኝ ነው፣ ለዛ ነው የደበረኝ፣ አለው። አንቺ ደግሞ የሆነ ነገር ላይ ወፍ ነህ አለው። ከሴት አለው። ታዲያ ከወንድ ነው እንጂ ታዲያ የሚይዘኝ ከሴት ነው እንጂ። ልጅቷ ማናት ይለዋል። ልጅቷ አይ ቆንጅዬ ልጅ ናት፣ ምን አይነት መሰለችህ አለው። እና አንተ ምን አለችህ? ኧረ ትባንናለች አለው። እርባክ እንኳን ልነግራት ገና ሳያት ነው የምፈራው አለው። ይሄን ያክል የጃፓን ሊናት ናት እንዴ? እኔ እኮ ቁም ነገር እያወራሁ አንተ ትቀልዳለህ እንዴ? የምሬን እኮ ነው አለው ጓደኛው። እኛ ምን ፈራው፣ ተትትት አታብዛ። እሺ ካለች ይሻለች፣ እሺ ካላለች ደግሞ እንስ ልቧን ሰርቄ እናመጣልሃለን። አረ እባክህ የቻይና ቃርካት እንዴ ልቧን ሰርቄ የምትመጣ ከአንድ ሰው ፍቅር ሲወዘው ስብርብር አርገን ነው የምናመጣው። ፍቅር በእኛ ጊዜ ቀረ አለው። ለነገሩን የኔ ጥፋተኛ ለአንተ ቁም ነገር አለ ብዬ ቁም ነገር ማውራት አለና ጥሎት ሄደ። ምን ሸጠብቀኝ፣ ምን እያልክ ነው አለው ማለት ነው። ከዛ በኋላ እንግዲህ እንዴ ገና ፉንቃዜ ብሎ ጓደኝነታችንን እንደዚህ ያደርገናል እንዴ አለና ተናደደ። ከዛ በኋላ እንግዲህ ምላሴ ደግሞ ወደ አባቱ ሄደ። ሀንዬ እንዴት ናት? ጓደኛ አላት? ማለት ጀመረ አባቱን። ሀንዬ እኮ እንደ ፍሬ ልጅ ናት። አይ እኔን ለራሴ አሁን ተጠንቅ ያለሁ ስለ ሀንዬ ሲላቸው፣ ቁጭ ብለው እያወሩት አንተ እኔን ለማሳከም ገንዘብ ልትፈልግ እኮ ነው እዚህ ሀገር የመጣችው አንተዬ፣ አሉት እኔ እኮ ሰውነቴን አውልቄ ባሳይህ ሰውነቴ ሁሉ እንዴት እንደገረጣ። እኔ እኮ አሞኛል እንዴ! ፋዘር አያስፈራሩኝ እንጂ በአስፈራራት እኮ አይደለም አሲል አሉት። እንደው በሰው ሀገር እንዳልሆኑኝ እንዳልቀር እንጂ አሉት። ልጄን እንዳላሰቃያት ፈራሁ። ምን እንዳይሆኑ ነው? እኔ ምን አውቃለሁ አሉ። ብቻ ሞት የሚባል ነገር እንዳይመጣ። በፍጹም ፋዘር፣ እንደዚህ አያስቡ። ታክመው ይድናሉ። አላሲል ወድጄ መሰለ አሉት። ይች አንድ ፍሬ ልጅ አንድ ነገር ሳትሆን እኔን አሳክማለሁ ስትል ብድንላት እኔ ደስ ይለኝ ነበር፣ ግን እንዳታጠይ ነው። አይዞት ይታከማሉ። ሀና ግን ከሀገሯ ባላላት አላሲል ማን አሉ። አባት ለምን ጠየከኝ? ይችን የመሰለ ቆንጆ መቼም እስከዛሬ ባል ይኖራታል ብዬን ማግባቱን ብቻ ሳይሆን የሁለት ልጆች እናት ናት አሉት። ደነገጠ። እሷም ባለቤቷ እና ልጆቿን ጥላ ነው የመጣው። ምን ፋዘር የምሮትን ነው አለ እና ሲል ሳቁ። ምን ነው አሉት። ልታገባ ፈልገህ ነው አሉት። አይ አለ እንደሱ ሳይሆን አለ ደግሞ አልደነገጥኩም አለ። ገና ሀኒዬ እኮ አንድ ፍሬ ልጅ ናት አሉት። አይ ጥሩ አለ። እንደዚህማ ተስፋ አለን፣ ተስፋዬን ቆርጠውት ነበረ ሀና በጣም ያርሰውን ደግሞ ተስፋ መቁረጥ የለብትም ሀና ይደብራታል አለ ገና ሺህ አመት ይኖራሉ አይዞት አለ እንዳፍ ያርግልኝ አሉ ከዛ እንግዲህ በዚህ መካከል ደግሞ የወይዘሮ ሚላት እናት ስልክ ወደ ወይዘሮ ሚላት ይደውላሉ ወደ ወይዘሮ ሚላት ስልክ ይደውሉና ልጄ እንዴት ነሽ ደህና ነሽ ወይ ሰላም ነሽ ወይ ከምን ደረሽ እያሉ ይጠያየቃሉ በዚህ መካከል እንግዲህ በቃ እናቴ ደህና ነኝ፣ አንቺ እንዴት ነሽ እያለች ነበረ ስታናገራት እና ከዛ በኋላ እኔ ምንላ እና ስለ ሐሴት አንስተው ያወራሉ። ሀሴት እንዴት ናት፣ እንደ ወሬዋ የለም ወይ ስትልናት፣ እናቴ በጣም የእሷ ነገር እያሳሰበኝ ነው። እኔም እኮ በጣም ናፍቃኛለ። እግሪ ሽልጠብሽ ውሃ ሙቅ የምትለው ነገር ትዝ ይለኛል። አይዞሽ ልጄ በርታ በይም በበርታት ነው ያለብሽ ብለው አሏትና ከዛ በኋላ እንግዲህ በሰላም ተለያይቶቻው ከተባባሉ በኋላ እንደገና አሴልና ጓደኛው ተገኝተው ደግሞ እንዴ ደብዳቤ ልጻፍልህ እባክህና ስጣት አለው። ምንድን ነው የምትለው? ሰው የአሸዋ ጥልቀቱን የመሬት ስፋቱን እያለ ሲጀምር በአካን ተይ ድሮ ነው እንደ ደብዳቤ የምጽፍልህ ልጅቱ እኮ ዘመናዊ ናት። እንዴት ነው እንደዚህ አይነት ደብዳቤ የምትጽፍልህ? አዎ ትዝ አለኝ አለ። መጣልኝ መጣልኝ አለ። በቃ አይላቪዩ ብለን ነው የምንጀምረው አለ አይ ላቭ ዩ ብለን ስንጀምር ጀምር ሰላምታ በጣም ለመወድሽ ለልቢ ትርታ ነው ምንላት አለው። እንዴ አንተ ደግሞ ዝም ብለህ ነው በቃ አንተ ዝም ብለህ ነው አለና ምንም እየሮጠች ቀናኒሳ ሳይ ቀርማት ነው የምትመጣው አለ። አንተ ሁሉ ነገር ፕራንክ ይመስላል ቀልድ ይመስላል። ይህንም በቃ ይቀደድ። አ አንተ ራስ የቆየህ ነ የዱሮ ዘመን ነው የምታስታውሰው። ይህን ለሀና ያ አይገባትም። ከዛ በኋላ ኔ ጽፌ አነብልህ አለሁኛሉ ግን የምርህን ተምረሃል አለው። እንዴ ያልተማርኩ ይመስላል ተምር ያለው በደንብ እስከ ስንት ተምረሃል? ይለዋል እድሜ ልኬም ብማር ኖርኩት አለው እና ለዚህ እስከ ስንት ተምረሃል አለው አሲል እንዴ ተምር ያለው እኔ ያልተማርኩት የለኝም። እስከ ሶስተኛ ክፍል ተምር ያለው ሲለው በጣም ነበር የሳቀውና በዚህ መልኩ እንግዲህ ከዛ እንግዲህ ሀንዬ አሁን አጣብቅኝ የገባችው አባቷ ያንን ልጅ እንድትደውል ኤልያስ ጋር እንድትገናኝና ኤልያስን አግብታ ህይወት ዳር እንድትመሰርት ራሷን እንድትለውጥ ይፈልጋሉ። አሲል ደግሞ እኔ ካገኘኋት ሞቴ ነው የምገኝ እያለ በዚህ መካከል እንግዲህ ሀናዬ በጣም አጣብቅኝ ውስጥ ገብታለች። እና የዛ ጊዜ እንግዲህ ሚስት አግብተው የሰጧትንና ነገራቸው ግን ግን እልቅ ባለፈው የጀመሩልኝ ነገር ይጨርሱልኝ። አሲል አባቷ ምንድን ነው አሎ? አይ ስለ ሀና እያወራሁኝ ነበር፣ ስለ ፎቶ ስለ ምናምን እያልኩ። አዎ ሀናዬ፣ ሀንዬ ለመጀመሪያ ጊዜ ሳገኛት ፎቶ ላይ ያለችው ሁናን ያገኟት? ምን ምን ማለት ነው? እናት ሀና እኮ የአብራኬ ክፋይ አይደለችም አላቸው። አክሱም ከተማ ሂጄ ነው ያግኝቼ ያሳደኳት ሲሉ፣ አልገባኝም ፋዘር ሳገኛት ጎዳው አምስት ስድስት አመት አካባቢ ትሆናለች አላቸው። ከዛ በኋላ እንግዲህ ይህንን አወሯትና ከዛ እሳቸውም የሰፈር ልጅ ያውቃል ይህም ሁሉ በፍጹም

እና እንግዲህ ሀና ደግሞ አንተን ጥቼ አላገባም፣ የእንጀራ እናት አልመጣልሽም እያልክ አንተ እኮ ለእኔ ተጎድተሃል እያለች አጣብቂኝ ሀሳብ ውስጥ ገብታለች። የትኛውን ተወስን፣ አባቴ አንተ ብቻ ነው፣ ማንም የለኝም እያለች ለእኔ ብቻ ነው ያለችው እያለች ያወራሉ። ስለዚህ ሀና አሁን በዚህ መካከል የትኛው ላይ ተወርቃለች የሚለውን ወደፊት አብረምና ይሆናል። እናንተም እንግዲህ ስትከታተሉ ስለነበረ ከልብ አመሰገን። ላይክ ሼር አድርጉ ማለት ነው።